ተመልካቾቻችን አሁን የምገኘው በደራሲና በጸሐፊ ተውኔት ጋሽ አያልነህ ሙላቱ ቤት ውስጥ ነው የምገኘው። አመሰግናለሁ ጋሽ አያልነህ ሙላቱ። እንግዲህ በመጀመሪያ እስኪ የጽሁፍ ስራን በእርስዎ አንደበት እንዴት ይገልጹታል? የጽሁፍ ስራ መጀመሪያ ደራሲው የራሱን ውስጣዊ ስሜት ዓለምን የሚያይበት ከዓለም ወረድ ሲል ደግሞ ሀገሩን የሚያይበት ከዛ ደግሞ ህዝቡን የሚመለከትበት ህዝቡን የሚቃኝበት ውስጣዊ የሆነ ስሜቱ መግለጫ ነው ስነ ጽሁፍ ብዬ የምንማስበው። ብዙ ሰው ፈጠራ ምን ይለዋል፣ ግን ምን ወስደው ከህዝቡ ነው። ከህዝቡ ወስደን እኛ ትንሽ የሆነ ነገር ቀለም ቀባብተን ውበት ጨማምረንበት ምናባዊ አድርገን ለህዝቡ እንደገና መልሰን የምናቀርበው ነው። ያልታተሙ እጅግ በጣም በርካታ መጽሐፍት ነው እየተመለከትን የምንገኘውና ቀጣይ ጣፋንታቸው ምንድን ነው የሚሆን ብለው ያስባሉ? እርስ እነዚህ በሙሉ እንግዲህ ያልታተሙ ስራዎች ናቸው። በዚህ በዛ እዛ ድረስ ያሉ በሙሉ ያልታተሙ ስራዎች ናቸው። እና በጠቅላላ እዚህ ስታያቸው እዚህ የተጠረዙ ቲያትሮች አሉ፣ ግጥሞች አሉ፣ የተለያዩ ጽሁፎች አሉ እና ጠርዣ ያስቀመጥኩት ትውልዱ ከ ሲፈልግ በኋላ ሊያትማቸው ይችላል በሚል መንፈስ ነው ተጠርዘው የተቀመጡ ናቸው። አንድ ግጥም ውሰድ አንበዛ ውስጥ ምርጥ ግጥሞች ይላል 63 63 አመተ ምህረት እስከ 62 እስከ 81 ምሁር ስንል ትላለች ምሁር ስንል ጠቢብ የሊቅ ሊቅ በቀለም ዶክተር ፕሮፌሰር ስም ያለው በእኛ አለም ስህተት የማይሰራ ማለትም አይደለም የሰራውን ስህተት በጥሩ ካረመ የሱን ጥቅም ትቶ የህዝብ ካስቀደመ ለእሱ መኖር ትቶ ለሌሎች ከኖረ ጭቁን ከወደደ ጭቁን ካፈቀረ ይህም ሰው ምሁር ነው የተመራመረ 1971 ዓ ም አዲስ አበባ በትክክል አነበብኩት በጣም በጣም ጥሩ ነው። ጥሩ አንዳንዴ አንባቢው ይባላልና፣ እሱ ብቻ አይደለም ነብ ግጥምን ከጸሐፊው ይልቅ አንባቢው ነው የሚከበረው ይባላል። በሌሎች አለም ላይ ጸሐፊው ራሱ አያነብም። በነገር ላይ ግጥም አንባቢዎች የራሳቸው የሆኑ በጣም የተካኑ ግጥምን እንዴት ማንበብ እንደሚችሉ እንትን ያሉ እነሱ ናቸው የሚያነቡለት የትልልቅ ሰዎችን ግጥሞችና፣ አንተም ጥሩ አድርገህ አነበብከዋል ብዬ ነው የማስበው። እና እነዚህም በቀን በቀን የተጻፉ ናቸው። የሁሉን እሱ ነው። በነገር ላይ እንዲህ ብታወጣው ሁሉም እንደዚሁ የግጥም የቲያትር ይሌ የተለያዩ ጽሑፎች እንትን ነው። አሁን ይሄን ብታየው አሁን የጥናት ጽሑፍ ነው። ትልቅ ጥናት ነው። አሁን ምንድን ነው የሚለው? የአዲሱ ባህል ግንባታ ባህል መሰረቱ ኢትዮጵያዊ መሆን አለበት። እድገትህ ከኢትዮጵያ በኢትዮጵያ ባህል ላይ ያልተገነባ እድገት እድገት አይደለም። የማንኛውም ቴክኖሎጂ፣ የማንኛውም ስነ ጽሑፍ፣ ታሪክ፣ ባህል፣ ፖለቲካ መሰረቱ ሀገር በቀል እውቀት መሆን አለበት። እስኪ አሁን በቅርብ ጊዜ የተጻፉትንም እንመልከት። እነሱ ደግሞ በጣም ብዙ ናቸው። በዚያም እነዚህ የምታያቸው በሙሉ እኒህ በሙሉ የምታያቸው በሙሉ በታይፕ ያልተጻፉ ያልተመቱ፣ እንደዚያ በእጅ ጽሑፍ ብቻ የተቀመጡ ናቸው። በቀን በቀን የተጻፉ ናቸው። የታተሙት ይህቺ አሁን ቲያትር ነች። እንግሊዝ ሀገር ታትማ ቲያትሯም ታይታለች። ድሃ ደግ የምትለዋል። እና እነዚህ ግጥሞች ናቸው። ምናልባት እነዚህ ሁለቱ ግጥሞች ይህ እነዚህ ወያ አንቺ ሀገርና ከድጡ ወደ ማጡ የሚባሉ ወደ አንድ ሺህ አምስት መቶ ገጽ ናቸው። እያንዳንዳቸው ዩኒክ ነው። በጠቅላላ እንደዚህ ግጥሞች ናቸው፣ የታተሙ ግጥሞች ናቸው። ይሄ ደግሞ የመድበረ ተውኔት አስር ቲያትሮችን የያዘ ነው። ቅጽ አንድ ነው። ምንድ ነው ይሄ በመድረክ ላይ ታይቶ ያልታተመ አስር ቲያትር ነው። ይሄ ደግሞ በራሽያንኛ የተተረጉመ ነው ስራ ነው ወደ ራሽያንኛ የበእንግዚኛ የተተረጉሙ ናቸው። እንደዚህ ያሉ በተለያዩ ቋንቋዎች የተተረጎሙ ሉ አሉ አሉ አሉ። ዛሬ አሁን ለምሳሌ እናንተ አንተ መጣችኋል ምንድን ነው የሚነካኝ ከመካከላችሁ? የዛሬው ስሜቴ፣ የዛሬው ምንድን ነው? ጋዜጠኛው፣ ካሜራማኑ፣ አቀራረቡ፣ ጥያቄው የሁሉ አሁን ሊጻፍ ይችላል። ማለት ምን መሆን ጋዜጠኝነት ምንድን ነው የሚለው ለምሳሌ ብጽፍ ዛሬ ይመቸኛል ማለት ነው። ቦታ ሁኔታ የሚባል ነገር በእኔ አይወስነው? የሚወስነው የሚወስ የሚኮረኩርክ ነገር ከውስጥህ አለ ወይ? ማን የኮረኮረህ ነው? እነዚህ በየክልሉ ካባ ማልበስ የሚባል አለ፣ እዚህ ሀገር። የክብር ካባ አልብሶ ይህንን የሰጡኝ እነሱ ናቸው እና ትልቅ ስጦታ ስለሆነ ለእንትን አቀርበዋለሁ። የምስክር ወረቀት ይሄ፣ አሁን ይሄ በጣም ኢምፖርታንት ነው ብዙ ሰው ያላየው ነው። የምስክር ወረቀት ይላል፣ ለጓድ አያልነህ ሙላቱ የኢትዮጵያን ሰፊ ሕዝብ ባህል አኩሪ ታሪክና የእድገት ሂደት በበለጠ ለማስተዋወቅ እንዲሁም የተፈጥሮ ችግር ለመቋቋም ባደረግነው ከፍተኛ ጥረት ለረዱን ህዝቦች፣ መንግስታትና ድርጅቶች ምስጋና ለማቅረብ በአውሮፓ፣ በሰሜን አሜሪካ፣ በላቲን አሜሪካ እና ልዩ ልዩ ሀገሮች በመጓዝ አኩሪ ተግባር የፈጸመው የህዝብ ለህዝብ ኢትዮጵያ ቡድን ተልእኮ እንዲሳካ በበላይ ኮሚቴ አባልነት በድርሰትና በአስተባባሪነት ላበረከቱት ከፍተኛ አስተዋጽኦ ይህ የምስክር ወረቀት ተሰጥቷል። መንግስቱ ኃይለማርያም፣ የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊ ይላል። አዲስ አበባ ሰኔ 1979 ይላል። ይሄ በጣም ታሪካዊ ታሪካዊ ነው። ይሄ ደግሞ ምንድን ነው? ይሄ በቅርብ ባለፉት ጊዜ ተሰጠኝ። ከማን ነው የተበረከተ? ከጠቅላይ ሚኒስትር። አሻራችሁን አሳርፋችኋልና ትመሰገናላችሁ። አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ይላል። የክብር ሜዳ ይላል 2013 ዓ.ም ። ይሄ በ2013 ነው የተሰጠ ነው። አዎ፣ የተለያዩ አሉ፣ እነዚህ ሁሉ አሉ። የሁሉ እሱ ነው። አንዳንድ ሜዳ ሌላ ከየአካባቢ የተሰጠ ነው። እሺ፣ እንግዲህ ከመጀመሪያው ከጽሁፍ ስራዎች እንዲሁም ሌሎች የተውኔት ስራዎችንም ጭምር ከታተሙት እስካልታተሙት ድረስ እንድንመለከት ስለተፈቀደልን እጅግ እናመሰግናለን። ጋሻያነት፣ እድሜና ጸጋ ያድልልን። ለእናንተም እንደዚሁ።